በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ይገኛል። የመንግስት ተቋማት፣ መንግስታዊ ያልሆኑ ማህበራትና ተቋማት፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦችና የወረዳ የማህበረሰብ ወኪሎች ጋር ለሚደረገው ምክክር የመክፈቻ ፕሮግራም ተካሂዷል። እውነቱን በተመለከተ መረጃ ሊያደርሰን ዘጋቢያችን ጌታቸው ገደፋው በቀጥታ መስመራችን ላይ ነው የሚገኘው። ጌታቸው እንደምኑ ልሃል፣ የመክፈቻ ስነ ስርዓቱ ምን ይመስላል? አመሰግናለሁ ሀብቴ። ተመልካቾቻችን እንደምን ውላችኋል? እንግዲህ እንደሚታወቀው የኢትዮጵያ ሀገራዊ የምክክር ኮሚሽን ከባለፈው ከመጋቢት 27 ቀን ጀምሮ በዚህ በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን እያከናወነ ነው የሚገኘው። እንግዲህ ባለፉት ቀናት ከየወረዳው የተወጣጡ የተለያዩ የማህበረሰብ ወኪሎች በዚህ በጋራ ተገኝተው በአጀንዳዎቻቸው ላይ ውይይትና ምክክር ሲያደርጉ ነው የሰነበቱት። በትናንትናው ዕለትም እንግዲህ እና ባለፉት ቀናት በተለይም ደግሞ በሀገር አቀፍ ደረጃ ለሚካሄደው ሀገራዊ ምክክር ሂደት ተሳታፊ የሚሆኑ ከሁለት መቶ በላይ ወኪሎችን መምረጣቸው የሚታወስ ነው። ይህንም የአማራ ሚዲያ ኮርፖሬሽን እየተከታተለ ለአድማጭ ተመልካቾቹ ሲያደርስ ቆይቷል። በዛሬው ዕለት ደግሞ እንግዲህ ሁለተኛው ምዕራፍ እና ዋናው ክልላዊ አጀንዳ የማሰባሰብ የምክክር ሂደት በይፋ በሃይማኖት አባቶች ጸሎት ተጀምሯል ማለት ነው። እንግዲህ ይህ የምክክር ሂደት በዛሬው ዕለት የተጀመረው የምክክር ሂደት ከሚያዝያ ሁለት እስከ አራት እንደሚቆይ ነው የተገለጸው። በዚህ በሁለተኛው ምዕራፍ የምክክር ሂደት የሚሳተፉ አካላትም ተለይተው ቦታው ላይ ተገኝተዋል። በዚህ በሁለተኛው ምዕራፍ የምክክር ሂደት የሚሳተፉ እንግዲህ የመንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ እንዲሁም ደግሞ ተጽዕኖ ፈጣሪ ግለሰቦች፣ የፖለቲካ ፓርቲዎች እና በባለፈው የምክክር ሂደት ከማህበረሰቡ የተወከሉ ከ200 በላይ ወኪሎች ናቸው። በዚህ ዛሬ በተጀመረው የምክክር ሂደት እና በቀጣይ ቀናትም ለሚካሄደው የምክክር ሂደት የሚሳተፉ ማለት ነው። እንግዲህ ቀደም ሲል እንደተደረገው በዛሬው ዕለት በመክፈቻ ስነስርዓቱ ላይ እንደተገለጸው እነዚህ የማህበረሰብ ወኪሎች በቀጣይ በሚካሄደው የምክክር ሂደት አጀንዳዎቻቸውን በማንሳት ጥልቅ የሆነ ልክ ከዚህ በፊት እንደተካሄደው ጥልቅ የሆነ ውይይትና ምክክር ያደርጋሉ ተብሎ ነው የሚጠበቀው። እንግዲህ ከመክፈቻ ስነ ሥርዓቱ በኋላ እነዚህ ቀደም ብዬ ያነሳቸው የማህበረሰብ ክፍሎች በቡድን በቡድን በመሆን አጀንዳዎቻቸውን የማሰባሰብና በአጀንዳዎቻቸው ላይ የመመካከር የመወያየት ሂደት በአሁኑ ሰዓት ተጀምሮ እየተካሄደ ነው የሚገኘው ይህ የምክክር ምክክር እና የውይይት ሂደት እስከ ሚያዝያ አራትም ይቀጥላል ተብሎ ነው የሚታሰበው ይህንን የሚመስለው ያለው መረጃ እንግዲህ በቀጣይ እነዚህ የማህበረሰብ ክፍሎች የሚያደርጉትን አጀንዳ የማሰባሰብ የምክክር የውይይት ሂደትም በቀጣይም ከዚህ በፊት ስናደርግ እንደነበረው እየተከታተልን አድማጭ ተመልካቾቻችን የምናደርስ ነው የሚሆነው የዛሬው ሁነት ሀብታሙ ይህንን ይመስላል ዘጋቢያችን ጌታቸው ገደፋው በቀጥታ መስመራችን ተገኝተ ላደረስክን መረጃ አመሰግናለሁ መልካም ጊዜ